ሰላም ጤና ይስጥልኝ ክብራትና ክብራን አድማጭ ተመልካቻችን፣ እንደምናላችሁ አለን። ዛሬ መስከረም 25 2018 የዕለቱን የውጭ ምንዛሬ መረጃ እጅላችሁ ቀርብ ያለው፣ በባንኮችና በጥቁር ገበያ ያለው ምንዛሬ እንመለከታለን። ባንኮችም ጉርሻ አዘጋጅተዋል፣ እሱንም እንመለከታለን። አቢሲኒያ ባንክ 9 ፐርሰንት አዘጋጅተዋል፣ እንዲሁም ንግድ ባንክ 10 ፐርሰንት ተጨማሪ ጉርሻ አዘጋጅተዋል። ከውጭ ሀገር በኢትዮ ዳይሬክትና ወይም በካሽጎ እንዲሁም በፋስት በፋስትፔ የገንዘብ መላኪያ መተግበሪያ በመጠቀም እንዲሁም ዓለም አቀፍ ሐዋል አስተላላፊዎች በኩል ገንዘብ ሲልኩ በሚልኩት ገንዘብ 10% ጉርሻ ያገኛሉ ብሏል። ንግድ ባንክ ለምሳሌ በንግድ ባንክ አንድ የአሜሪካን ዶላር ስትልኩ ጉርሻ በ152 ብር ከ44 እየተመነዘረ ይገኛል። ጉርሻን ጨምሮ ማለት ነው። እንዲሁም ከጉርሻ በፊት ስንት ነው የሚለውን በዝርዝር እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት አስቀምጡ። ቪዲዮን ሁላችሁም ላይክ ላይክ በማድረግ እንድትቀላቀሉን እንዲሁም ሰብስክራይብ በማድረግ እንድትቀላቀሉን እንጋብዛለን። ወደ መረጃው አለፍ። አንድ የአሜሪካን ዶላር 166 ብር ከ15 ሳንቲም በጥቁር ገበያው እየተመነዘረ ሲሆን ንግድ ባንክ 140 ብር ከ14 ሳንቲም እየገዛ 142 ብር ከ95 እየሸጠ ይገኛል። ሂጅራ ባንክ 141 ብር ከ80 ሳንቲም እየመነዘረ ሲሆን አዋሽ ባንክ 141 ብር ከ69 ሳንቲም ነው እየመነዘረ የሚገኘው። አቢሲኒያ ባንክ 142 ብር ከ02 እየመነዘረ ሲሆን ዘምዘም ባንክ 143 ብር ከ60 ሳንቲም ከፍተኛ እየመነዘረ ይገኛል። ከሁሉም ባንኮች ከፍተኛ የግል ባንክ ዘምዘም ባንክ 143 ብር ከ60 እየመነዘረ ይገኛል። ሌላኛው ዩሮ ነው። 1 ዩሮ 194 ብር ከ68 በጥቁር ገበያው የተመነዘረ ሲሆን በንግድ ባንክ 164 ብር ከ17 እየተመነዘረ ይገኛል። ሂጅራ ባንክ 167 ብር ከ57 እየመነዘረ ሲሆን አዋሽ ባንክ 166 ብር ከ27 እየመነዘረ ይገኛል። አቢሲኒያ ባንክ 166 ብር ከ66 ሳንቲም፣ ዘምዘም ባንክ 164 ብር ከ50 ሳንቲም፣ ከፍተኛ ሂጅራ ባንክ 167 ብር ከ57 ሳንቲም እየመነዘረ ይገኛል። ባንኮች ማለት ነው። እንዲሁም ስዊዝ ፍራንክ 208 ብር ከ16 ሳንቲም በጥቁር ገበያው እየተመነዘረ ሲሆን በባንኮች ንግድ ባንክ 172 ብር ከ37 ሳንቲም እየመነዘረ ሲሆን አዋሽ ባንክ 172 ብር ከ96 ሳንቲም እንዲሁም አቢሲኒያ ባንክ 178 ብር ከ29 ሳንቲም ዘምዘም ባንክ 173 ብር ከ91 ሳንቲም እየመነዘሩ ሲሆን ከፍተኛ አቢሲኒያ ባንክ 178 ብር ከ29 ሳንቲም ስዊስ ፍራንክን እየመነዘረ ይገኛል። ተጨማሪ ጉድሻ 9% አዘጋጅቷል። ሌላኛው ካናዳ ዶላር ነው። 118 ብር ከ64 በጥቁር ገበያው የተመነዘረ ሲሆን በባንኮች 102 ብር ከ83፣ አቢሲኒያ ባንክ 102 ብር ከ16፣ ዘምዘም ባንክ ከፍተኛ አዋሽ ባንክ 104 ብር ከ04 እየመነዘረ ይገኛል ማለት ነው። ሌላኛው አውስትራሊያን ዶላር ሲሆን 109 ብር ከ36 ሳንቲም እየተመነዘረ ይገኛል። አውስትራሊያ ዶላር በብላክ ማርኬቱ። የቻይና ይሖን 23 ብር ከ24 ሳንቲም እየተመነዘረ ሲሆን በባንኮች 19 ብር ከ32 ሳንቲም እየተመነዘረ ይገኛል። ሌላኛው መረጃችን የእንግሊዝ ፓውንድ ሲሆን አንድ የእንግሊዝ ፓውንድ 223 ብር ከ81 ሳንቲም በጥቁር ገበያው እየተመነዘረ ሲሆን በንግድ ባንክ 184 ብር ከ80 ሳንቲም እየተመነዘረ ይገኛል። በሂጅራ ባንክ 186 ብር ከ38 ሳንቲም፣ እንዲሁም አዋሽ ባንክ 194 ብር ከ64 ብር ከ64 ሳንቲም አቢሲኒያ ባንክ 191 ብር ከ19 ሳንቲም፣ ዘምዘም ባንክ 189 ብር ከ66 ሳንቲም ከፍተኛ አቢሲኒያ ባንክ 191 ብር ከባንኮች እየመነዘረ ይገኛል። ሌላኛው መረጃችን የኩዌት ዲናር ሲሆን አንድ የኩዌት ዲናር በብላክ ማርኬቱ 543 ብር ከ01 ሳንቲም እየተመነዘረ ሲሆን፣ በባንኮች ንግድ ባንክ 449 ብር እየመነዘረ 449 ብር ከ93 ሳንቲም ንግድ ባንክ እየመነዘረ ይገኛል ማለት ነው። ሌላኛው የዱባይ ድርሃም ሲሆን አንድ የዱባይ ድርሃም 45 ብር ከ24 በጥቁር ገበያው እየተመነዘረ ሲሆን እንዲሁም በንግድ ባንክ 38 ብር ከ15 ሳንቲም እየተመነዘረ ይገኛል። በሂጅራ ባንክ 41 ብር ከ07 ሳንቲም፣ እንዲሁም አቢሲኒያ ባንክ 38 ብር ከ94 ሳንቲም፣ ዘምዘም ባንክ 43 ብር ከ25 ሳንቲም አዋሽ ባንክ ደግሞ 43 ብር ከ37 ሳንቲም ከፍተኛ እየመነዘረ ይገኛል፣ ከባንኮች ማለት ነው። ሌላኛው የሳዑድ አረቢያ ሪያል ሲሆን አንድ የሳዑድ አረቢያ ሪያል በጥቁር በብላክማ በጥቁር ገበያው 44 ብር ከ35 ሳንቲም እየተመነዘረ ሲሆን በንግድ ባንክ 37 ብር ከ37 ሳንቲም ነው እየተመነዘረ የሚገኘው በዛሬው እለት። እንዲሁም በሂጅራ ባንክ 39 ብር ከ89 ሳንቲም በዘምዘም ባንክ 42 ብር ከ28 ሳንቲም በአዋሽ ባንክ ደግሞ 42 ብር ከ39 ሳንቲም ከፍተኛ እየመነዘረ ይገኛል። ሌላኛው እንግዲህ የኳታር ሪያል ነው። 44 ብር እየተመነዘረ ይገኛል። አንድ ኦማን ሪያል 431 ብር ከ66 ሳንቲም በጥቁር ገበያው እየተመነዘረ ይገኛል። አንድ ጆርዳን ዲናር 234 ብር ከ37 ሳንቲም ነው እየተመነዘረ የሚገኘው። አንድ ባህሬን ዲናር 440 ብር ከ48 ሳንቲም በጥቁር ገበያ ውስጥ እየተመነዘረ ሲሆን፣ አንድ የግብፅ ፓውንድ ደግሞ 3 ብር ከ45 ሳንቲም እየተመነዘረ ይገኛል። እንግዲህ ባንኮች ሁላቸውም አብዛኞቹ ከውጭ ሀገር ገንዘብ ለሚልኩ ጉርሻ አዘጋጅተዋል። አቢሲኒያ ባንክ 9 ፐርሰንት ያዘጋጀ ሲሆን የኢትዮጵያ ንግድ ባንክ 10 ፐርሰንት ጉርሻ አዘጋጅተዋል። ማለትም አንድ የአሜሪካን ዶላር ለሚልኩ ጉርሻ አንድ የአሜሪካን ዶላር በ152 ብር ከ44 ሳንቲም እየተመነዘረ ይገኛል ብለዋል ማለት ነው። እንግዲህ ሃሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።